ይህ አዋዜ ልዩ ነው። የዩክሬን ኃይሎች ራሽያ ከኩርስክ አባራ ድንበራቸው ላይ በማድረስ ላደረሰችባቸው ኪሳራ ምላሽ በሌላ የድንበር ከተማ ላይ በሰው አልቦች በመድፍና በሰራዊት ታገዘ ከፍተኛ ብዛት ያለው ማጥቃት መክፈታቸው ተሰማ። ዘገባዎች እንደሚሉት በሌላው የራሽያ የድንበር ግዛት ቤልጎሮድ ውስጥ የሚገኙ ከ20 በላይ መንደሮች የጥቃቱ ኢላማ ሆነዋል። ራሺያና ዩክሬን በቤልግሮድ በኩል የ150 ኪሎ ሜትር ድንበር ይጋራሉ። የግዛቲቱ አገረ ገዢ ቪያትስላቭ ግላድኮቭ ያስታወቁትን ይህን ጥቃት የዩክሬን ጦር እስካሁን በይፋ አላረጋገጠው። ዩክሬኖች ይህን ጥቃት ሰነዘሩት ኩርስክ ውስጥ ተቆጣጥረውት የነበረው 1000 ካሬ ኪሎ ሜትር ይዞታቸውን በራሽያ በተከፈተባቸው ከፍተኛ ማጥቃት ለቀው ለመውጣት መገደዳቸውን ተከትሎም ያደረጉት ምላሽ ነው ተብሎ ይታመናል። ኩርስክና ቤልጎሮድ ተጎራባች የራሽያ የድንበር ግዛቶች ናቸው። ባለፈው አርብ ምሽት በድኒፕሮ ክሪቪህ፣ እና ሌሎች የዩክሬን ከተሞችና ማኅበረሰቦች ላይ ራሽያ የአየር ድብደባ አደረሰች ሲሉ የከሰሱት ፕሬዝዳንት ቮሎዶሜር ዘለንስኪ በትናንቱ የምሽት ንግግራቸው ከአሜሪካ በኩል ጠንካራ ምላሽ እፈልጋለሁ ሲሉ ጠይቀዋል። ምላሽ እንጠብቃለን፣ በጣም ከባድ የሆነ ምላሽ ብለዋል። እሳቸው እንደሚሉት 172 የሚሆኑ የራሽያ ሰው አልቦች የዩክሬንን የሲቪል መሠረተ ልማት አንኩተዋል። ጠንካራ ምላሽ በአስቸኳይ ያስፈልጋል። ከሁሉም በላይ ከአሜሪካና ከአውሮፓ እንደዚሁም በዲፕሎማሲ በሚያምን ማንኛውም የዓለም ሰው ብለዋል። ሲቀጥሉም ራሽያ ለሰላም መገደድ አለባት፣ ጫና ብቻ ነው የሚያስገድዳት ብለዋል። ዩክሬኖች ዳግም በሌላ አዋሳኝ የራሽያ ግዛት ላይ በዚህ መልኩ የዘመቱት መንደሮችን ተቆጣጥሮ ይዞ ለመቆየት ወይም ኩርስክ ውስጥ የቀሩ ወታደሮቻቸው የገጠማቸውን ጫና ቀለል ለማድረግ ያደረጉት ይሁን ወይም አይሁን አልታወቀም። ራሺያ ወታደሮቹ ወደ ሀገራቸው ሊሸሹበት የሚችሉትን ሱሚ የተባለ የዩክሬን የድንበር ግዛት ውስጥ ቦታ ለመያዝ እየተዋጋች መሆኗ ይታወቃል። የዩክሬን ጦር ኃይል ዋና አዛዥ ኦሌክሳንደር ስሪስኪ ባለፈው ሐሙስ በሰጡት መግለጫ ራሽያ ሱሚ ግዛት ውስጥ ቦታ ለመቆጣጠር እየሞከረች ነው ብለዋል። ትናንት ቅዳሜ ደግሞ የራሽያ መከላከያ ሚኒስቴር ጦሩ ሱሚ ውስጥ አነስተኛ መንደር መቆጣጠሩን ገልጾ ነበር። ዘገባዎች እንደሚሉት የአሁኑ የዩክሬን የሰው አልቦች ወጀብ፣ የመድፍ ድብደባና የሰራዊት ዘመቻ ያገዛው በቤልጎሮድ በርካታ መንደሮች ላይ የተነጣጠረው ማጥቃት የኩርስክ ዓይነት ዓላማ የለውም። የራሽያ ባለሥልጣኖች እንደሚሉት ይህ ጥቃት ጀምረው ከሁለት ሳምንት በፊት ገደማ ድንበር ተሻጋሪ አያሌ ጥቃቶች በማድረግ ነው። ዩክሬኖች ምን ያህል እንድትሳካላቸው ግልጽ አይደለም። ሲኤንኤን እንደዘገበው ይፋ ያልሆኑ የራሽያ ምንጮች ዩክሬኖች ቤልጎሮድ ውስጥ አያሌ ኪሎሜትሮች ወደ ውስጥ ዘልቀው ገብተዋል። አንድ የራሽያ ወታደራዊ ጸሐፊ ትናንት እንደከተበው ዩክሬኖች ቤልጎሮድ ውስጥ የምትገኝ ፖፖቭካ የተባለች መንደርን ተቆናጠዋል፣ ከባድ ፍልሚያም ቀጥሏል ብሏል። በምስራቃዊ ጦር ግንባር የራሽያ ኃይሎች በዶኔትስኳ ፖክሮቭስክ ቀየም ያላቋረጠ ጥቃት እያደረጉ ነው። ዲፕ ስቴት የተባለ ይፋዊ ያልሆነ የዩክሬን ድረገጽም እንደገለጸው የአሁኑ የራሽያ ማጥቃት በዚህ ዓመት ከተካሄዱት ሁሉ የፋመና የጋመ ከፍተኛው ነው ብሏል። ዲፕ ስቴት ሲጽፍ ዩክሬኖች ካለፈው ጥር ወር ጀምሮ ግዛት እየለቀቁ የሚሄዱበትን ፍጥነት መቀነስ ችሏል ብሏል። በደቡብ ግንባር በዛፖሪዥያ በኩልም ሁኔታው ለዩክሬኖች እየተበላሸባቸው ነው። የዩክሬን ጦር ቃል አቀባይ ቭላዲስላቭ ቮሎሺን እንደገለጹት ከትናንት በስቲያ ዓርብ፣ ቃል አቀባዩ እንደገለጹት አነስተኛ የእግረኛ ቡድኖችን በመጠቀም ራሽያ በርካታ ጥቃቶች እያካሄደች ትገኛለች። ይህም ማጥቃቷ በየዕለቱ ቁጥሩ እየተበራከተ መጥቷል ብለዋል። ራሽያኖች ዘገባዎች እንደሚሉት ሸቼርባኪ የተባለች ከተማ ሲገቡ ታይቷል። የራሽያ መከላከያ ሚኒስቴር ከተማዋ በራሽያ ኃይሎች በትናንትና ዕለት መያዟን አስታውቆ ነበረ። ራሽያ በዛፖሪዥያ ግንባር እስከ 70ሺ ጦርና በመቶዎች የሚቆጠሩ ታንኮችና መድፎችን ሳታሰልፍ እንዳልቀራች ኮስቲያንቲን ማሽቪትስ የተሰኘ የዩክሬን ወታደራዊ ተንታኝ ይገልጻሉ። ራሽያ የዛፖሪዥያን ሦስት አራተኛ ግዛት ተቆጣጥራ ትገኛለች። ይህ አዋዜ ልዩ ነው። አድማጮች ከጦር ግንባር የሚሰሙት ዜናዎች ሁለቱ ሀገሮች በይፋ ለተኩስ አቁም እየተደራደሩ መሆኑ ቢገለጽም ሳውዲ አረቢያ በመመላለስ በተግባር ግን መሬት ላይ ያለው ውጊያ እንደሰማችሁት በሁለቱም በኩል ተጧጥፎ መቀጠሉ ነው የሚገለጸው። በተለይም በዚህ ዜና ላይ እንደሰማችሁት ፖክሮብስክ በተባለችው በምስራቃዊ ግንባር የምትገኘውን ቁልፍ ከተማ ራሽያኖች ምንም እንኳ በተለያየ በዙሪያዋ የተለያዩ መንደሮችን የያዙና ከአንድ አቅጣጫ አንድ ኪሎ ሜትር ሲቀራቸው በስተቀራ አጠገብ ድረስ መምጣታቸው የታወቀ ቢሆንም ከተማዋን መቆጣጠሩ ላይ አያሌ ወራት አልፈዋል። አሁን ያለው ዘገባ የሚያሳየው ግን ራሽያኖች በዛ ግንባር እየከፈቱ ያሉት ማጥቃት የማያቋርጥ በላይ በላይ የሚደራረብና የሚቀያየር መሆኑን ከመግለጹ አኳያ ራሽያ ይችን ቁልፍ የመናኸሪያ የትራንስፖርት መናኸሪያ ከተማ ለመያዝ ኃይለኛ ዘመቻ ላይ መሆኗን ያሳያል። የፖክሮቭስክ መያዝ በምስራቃዊ ጦር ግንባር ለተሰማራው የዩክሬን ጦር የስንቅና ትጥቅ ማቅረቢያም ሆነ ቁስለኛን ማውጫ የተለያዩ የሎጂስቲክስ አቅርቦቶችን ለመቁረጥ የሚያስችላት ሊሆን ስለሚችል የዶነትስክ ጦርነትን ወደ መጨረሻው ምዕራፍ ለማሻገር እጅግ ወሳኝ የስትራቴጂክ ቦታ መሆኗ በተደጋጋሚ ሲነገር ቆይቷል። እንዳልኳችሁ በራሽያ ጦርና በዩክሬን ጦር መካከል የሚካሄደው ፍልሚያ በዚች ቁልፍ ከተማ አንድና ሁለት ኪሎ ሜትሮች ርቀት ላይ መሆኑ የሚገርም ነው። በዚህን ያህል ጊዜ ለወራት እየተዋጉ እየወደቁ እየተነሱ ከተማዋ ሳትያዝ ነው የምትገኘው። አሁን ግን ከጦር ግንባር የሰማነው ራሽያ ሰስቴንድ አታክ በላይ በላይ ያልተቋረጠ ጥረት በጥርቃት በማድረግ ላይነች የሚለውን ስናይ ምናልባት በዚህ በኩል አንዳች ፍጻሜ ለማድረግ ግፊት እንዳለ የሚያሳይ ነው። በፖክሮቭስክ እንደሰማችሁት አንድ ከተማ ተይዛለች። ይህም የራሺያን ጦር ሶስት አራተኛ የነበረውን የግዛት ቱኒዞታ የበለጠ እንዲያጠናክር የሚያስችለው ነው። በሌላ በኩል ደግሞ የዩክሬኖች በቤሎጎሮድ በኩል ከሀያ በላይ መንደሮች ላይ ነው ጥቃት ዘመቻ የከፈቱት ነው የተባለና ውጤቱ አልታወቀም። ነገር ግን አንዳንድ ይፋዊ ያልሆኑ ምንጮች በአያሌ ኪሎሜትሮች ጥሳው ወደ ውስጥ ለመግባት ችለዋል የሚለውን ግምት ስናስገባ ምናልባት ከነዚህ ከተጠቀሱት መንደሮች ውስጥ ምን ያህሎቹን ይዘው ይሆን ወይም ደግሞ ጦርነቱ በምን መልክ ነው ያለው? በእርግጥ እንደ ኩርስክ አይነት ኃይልን አጠናክሮ አስገብቶና ይዞታ መስርቶ በቦታው ላይ የሚቆይ ውጊያ ለማድረግ የታለመ እንዳልሆነ የተለያዩ ምንጮች መግለጻቸውን ሰምተናል። ይሁንና ቤልጎሮድ ውስጥ ዩክሬኖች ሰርገው በገቡባቸው ቦታዎች ምን ያህል መንደሮችን በምን መልኩ ይዘው እንደሚገኙ ወይም ውጊያው በምን መልክ እየተካሄደ እንደሚገኝ ዝርዝር ዘገባዎች እየወጡለት አይደለም እስካሁን ድረስ ይህንን በነገራችን ላይ ዩክሬን በይፋ አላመነችም ወይም እንዲያነት ጥቃት በማድረግ ላይንን ስትል አላስታወቀችም። ይህንን እየሰማን ያለነው ከቤልጎሮድ አገረ ገዢ ነው። ይህ አዋዜ ልዩ ነው። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ በነገራችን ላይ አድማጮች አዋዜ ልዩ ሰብስክራይበሮች ቁጥር ከመቶ ሺህ እያለፈ ነው። እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር አድርጎ